አለው ምንድን ነው አላማችሁ? ግን ህዝቡን አስልማችሁ ሊጨርሱት ነው። ሰው ወደ የት ይሄድ ነው? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ ነው የመዳን ቀን ዛሬ ነው። ልጆች ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል ቀድ አፍለሐል ሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳሙ አራት በጣም አያ አይደል? ወደ ነቢያት መንገድ ነው። ወደ ነቢያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርች ነበረ። አንዲት ልጅ ትናንትና በጠየቀችው ላይ እንደገለም ዝም ይገባ ስለዳ ለይ ስድማት። አረ ክርስቲያኖች አስተውሉ፣ የተናገርኩትን እንደገና አስተውሉ። የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል? ከሁለቱ መጽሐፍ አንፃር በስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል። ለነቢያት እንደደንግጎ እንደሰጣቸው ነቢያት እንደሰበቁት፣ ሙስሊሞች እንደለበቁ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም፣ ክርስቲያን ሁኑ ብሎ አላዘዘምም። ነቢያቶችም ክርስቲያን ሁኑ ብሎ ሕዝቦቻቸውን አላዘዙ። የተነገረበት ቦታ ካለ እዚህ ቦታ ተብሏል ብሎ የሚናገር አንድ ተውልድ እኮ አይጥራም። ሙሐመድ እንደዚህ ነው አላህ ሙሐመድ እንደዚህ ላድርገው እንዳለ ሰድባቸው በምንድነው ጭቅላታቸውን እየሞላቸው ያሉ? ቆም ብላችሁ አስተው አስቡ። ወላሂ ለዚህ በነዚህ አስተማሪዎቻቸው እያጠፋቸው ነው ያሉት። ወደ ገሃነም እየጎተታቸው ነው ያሉት። ቻ ር ሰው እንዴት ይሄ መጽሐፌ ላይ እንዲህ አለ እንኳን ሚል አንድ እንኳ ይጥፋ። አይ እግዚአብሔር እንዲህ ብሎ ለነቢያ አደንግፎላቸዋል ክርስቲያን ሆኖ ብሎ አለቀ። በቃ እንደዚህ ማድረግ እየተቻለ ካለ ቻለ አ ያ አላ ሚስ አላ ዲኩምስ ነቢ መሐመድን መሳደብ መልስ አይደለም እኮ ስለ እርሳቸውን መሳደብ መልስ አይሆንም። እንዳለ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ እንዳልከው መልስ ምንድን ነው? እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል ላይ ትማር ነው ያጀማ እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው። ሰው መጽሐፍ ቅዱስ ላይ ማስረጃ የለም። ሂስትሪ ነው፣ ፊዚክስ ላይ ሲቪክ መጽሐፍ ላይ እስልምና ይመጣ ከስድ ከክርስቶስ ልደት ከ500 በኋላ አመት በኋላ ማስረጃ ምንድነው? ኬሚስትሪ መጽሐፍ፣ ሂስትሪ መጽሐፍ ስምንተኛ ክፍል ላይ ነው አይደል? ሰው እንዴት ነው ከዚህ ማስረጃ ይዝም ይችላል? መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ? መጽሐፉ ላይ የለም። ነቢያቶች ክርስቲያን ሆኖ ብሎ ህዝቦቻቸውን አዘዋል? የለም። ነብያቶች እኛ ክርስቲያኖች ነን ብለዋል ወይ? የለም። ተውት፣ ችግር የለውም እንዲያው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ